ሰላም ቤተሰቦች እንዴት ናችሁ? ዛሬ መስከረም 16 ወይም ሴፕቴምበር 26 የዕለቱን የባንክ የመነዛሪው መረጃ እጥር ምጥን አድርገን ይዘንላችሁ መጥተናል። በዚህ ቪዲዮ ከፍተኛ እየመነዘረ የሚገኘው ባንክ ማን ነው? ንግድ ባንክች በስንት እየመነዘረ ነው? የሚሉትን ጥያቄዎች መልስ እንሰጣለን። የፈለጋችሁትን ባንክ ዋጋ ለመጠየቅ ካሰባችሁ ኮሜንት ላይ ብቻ አስቀምጡልኝ ኮሜንት ማድረጋችሁ እንዳይረሳ እያልኩ ወደ ዕለቱ የባንኮች የምንዛሪ መረጃ ስናልፍ ዶላርን በዛሬው ዕለት በከፍተኛ ዋጋ እየመነዘር የሚገኘው ባንክ ዳሽን ባንክ ነው። 143 ብር ከ51 ሳንቲም ገዝቶ 146 ብር ከ38 ሳንቲም እየሸጠ ነው። ንግድ ባንክ 138 ብር ከ74 ሳንቲም ገዝቶ 141 ብር ከ52 ሳንቲም እየሸጠ ነው። ዩሮን በከፍተኛ ዋጋ እየመነዘረው የሚገኘው ባንክ አማራ ባንክ ነው 168 ብር ገዝቶ 171 ብር ከ36 ሳንቲም እየሸጠ ነው። በንግድ ባንክ 161 ብር ከ66 ሳንቲም ገዝቶ 164 ብር ከ9 ሳንቲም በመሸጥ ላይ ይገኛል። ፓውንድን በከፍተኛ ዋጋ እየመነዘረው የሚገኘ ባንክ ዳሽን ባንክ ነው 193 ብር ከ74 ሳንቲም ገዝቶ 197 ብር ከ61 ሳንቲም እየሸጠ ነው። በንግድ ባንክ 182 ብር ከ79 ሳንቲም ተገዝቶ 186 ብር ከ45 ሳንቲም እየተሸጠ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አዋሽ ነው። አዋሽ ባንክ 103 ብር ከ97 ሳንቲም ገዝቶ 106 ብር ከ05 ሳንቲም እየሸጠ ነው። በንግድ ባንክ 98 ብር ከ66 ሳንቲም ተገዝቶ 100 ብር ከ63 ሳንቲም እየተሸጠ ነው። ይህ አውስትራሊያ ዶላርን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አቢሲኒያ ባንክ ነው። 93 ብር ከ7 ሳንቲም ገዝቶ 95 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 88 ብር ከ83 ሳንቲም ተገዝቶ 90 ብር ከ60 ሳንቲም በመሸጥ ላይ ይገኛል። የቻይና ዩዋንን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አቢሲኒያ ባንክ ነው። 19 ብር ከ90 ሳንቲም ገዝቶ 20 ብር ከ30 ሳንቲም እየሸጠ ነው። በንግድ ባንክ 19 ብር ከ06 ሳንቲም ተገዝቶ 19 ብር ከ44 ሳንቲም በመሸጥ ላይ ይገኛል። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 42 ብር ከ35 ሳንቲም ገዝቶ 43 ብር ከ20 ሳንቲም እየሸጠ ነው። ንግድ ባንክ 36 ብር ከ97 ሳንቲም ተገዝቶ 37 ብር ከ71 ሳንቲም እየተሸጠ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ51 ሳንቲም ገዝቶ 44 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 36 ብር ከ97 ሳንቲም ተገዝቶ 37 ብር ከ71 ሳንቲም በመሸጥ ላይ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከባንኮች ይህን ይመስላል። ታዲያ የጥቁር ገቢያ የምንዛሬ መረጃ ከምን ደርሶ ይሆን ብላችሁ ከጠየቃችሁ እዚህ ስክሪኑ ላይ የሚታየውን ቪዲዮ አንድ ጊዜ በመንካት የጥቁር ገበያ መረጃ ማግኘት ይችላላችሁ። ታዲያ ሰብስክራይብ በማድረግ እለታዊ የምንዛሬ ማግኘት መረጃዎችን ያግኙ እያልኩ በዚያ በቃን። መልካም ጊዜ፣ መልካም ቀን